ኢራን እስራኤልን መበቀሌን ጀመርኩ ስትል ገለጸች። ኢራን ልብ ሰባሪና አስጨናቂ የበቀል እርምጃ መጀመሯን ገልጻለች። የኢራን አብዮት ዘብ በእስራኤል ላይ የተወሰደው የባለስቲክ መሳኤል ጥቃት ትሩስ ፕሮሚስ ሲል ጠርቶታል። በኢራን ላይ የሚቃጣ ጥቃት አልታክዝም ሲል የሁቲን አማጽያን ተናገረ። ከ2010 እስከ 2020 ከአምስት በላይ የኒውክለር ሳይንቲስቱ የተገደሉባት ኢራን በማታው ጥቃት፣ እስራኤል ስለ ጥቃቱ ምን አለች? የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ገና ተጨማ ሪ ጥቃት እንደሚኖሩ ከወዲሁ እያስጠነቀቁ ነው። ትራምፕም በእስራኤል በኢራን ላይ ያደረሰችውን ጥቃት ሲያወርሱ አሜሪካ የኢራን ሚሳኤሎችን በማምከን ተሳትፈናል ሲሉም ገልጸዋል። የሩሲያው ፕሬዝዳንት ፑቲን ከኢራኑ ፕሬዝዳንት ማሱድ ፔጂካያን ጋር በስልክ መወያታቸውን ክሪምሊን አስታውቋል። ጠቅላይ ሚኒስትር ናራ ሞዲን በአውሮፕላን አደጋ የተረፈውን ብቸኛ ተሳፋሪ ጎበኙ። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቱብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረቱን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ ፍጻሜው ድረስ በአብሮነት እንዲዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ ወደ ዕለቱ የመጀመሪያ የዜና ትንታኔ ስናልፍ ኢራን እስራኤልን መበቀሌን ጀመርኳለች። ኢራን ለትናንትናው የእስራኤል የአየር ጥቃት ምላሽ ለመስጠት በእስራኤል ላይ መጠነ ሰፊ የሚሳኤል ጥቃት እያደረገች መሆኑን አልጀዚራ በዘገባው አስታውቋል። የኢራን ጥቃት ኢላማ ያደረገው ቴል አቪቭ እና ሐይፋ ወታደራዊ ካምፖች፣ እንዲሁም ስትራቴጂክ ተቋማት ነው ተብሏል። አብዛኞቹ ከተማ ሳይረን ድምፅ መጮኋቸው ተሰምተዋል። የኢራን አብዮታዊ ጠባቂ በቀሉ ተጀምሯል እንቀጥላለን ማለታቸው የኢራን ሚዲያው ይዘግቧል። ጋር ተያይዞ ኢራን ከሰዓታት በፊት የእስራኤል የጦር ጀቶች መትቼ ጥያ ያለሁ ብላለች። እስራኤልም ሁለት የጦር ጀቶቿ ተመትተው መጣላቸውን አረጋግጣለች። ክልሉ ወደ ለየለት የጦርነት ቀጠና ፋፍ ላይ የሚገኝ ሲሆን አስቸኳይ ዓለም አቀፋዊ የመረጋጋት ጥሪ እየቀረበ ነው ተብሏል። ኢራን ልብ ሰባሪና አስጨናቂ የበቀል እርምጃ መጀመሯን ገለጸች። ኢራን በእስራኤላዊ ጥቃቶች ላይ አስጨናቂና ልብ ሰባሪ የተባለውን የበቀል እርምጃ መጀመሯን የገለጸች ሲሆን ብሔራዊ የቴሌቪዥን ጣቢያ ያተላለፈው መልእክት ከጥቂት ደቂቃ በፊት ለጽዮና አገዛዝ አስከፊ ጥቃት ወሳኝ ምላሽ የተጀመረ በመቶዎች የሚቆጠሩ የባላስቲክ ሚሳይል መተኮሷ ላይ ነው ተብሏል። የእስራኤል ጦር በበኩሉ ኢራን በእስራኤል ላይ የሚሳይል መተኮሷን ቀጥላለች ያለ ሲሆን በመግለጫው ሌላ በደርዘን የሚቆጠሩ ሚሳይሎች ወደ እስራኤል ተኩሳለች ብሏል። ጦሩ ማክሎም የምትሰሙት ፍንዳታ ድምፅ ከተለጠፈው ወይም ከመከነው ሚሳኤል የሚወጣ ነው። የአየር መከላከያ ስርዓት በየጊዜው ጥቃት አድራሽ መሳሪያዎች እየለየ ያመክናል ሲል ተደምጧል። አልጀዚራ ከቴላቪቭ ባመለከተው የቀጥታ ስርጭት ከሆነ ከዲቃዮች ማዕከላዊ ቴላቪቭ ፍንዳታ የተሰሙ ሲሆን ቀጥሎም ጭስ ወደ አየር እየወጣ መታየቱን አስነብቧል። ኢራን አብዮታይዘብ በእስራኤል ላይ የተወሰደውን የባላስቲክ ሚሳኤል ጥቃት ትሩዝ ፕሮሚስ ስሪ ሲል ጠርቶታል ኢራን ዛሬ ከመሽ በኋላ በሁለት ዙር በቴላቪቭ በሰባት ቦታዎች ሚሳኤል ጥቃት ፈጽማለች ኢራን ሶስተኛው ዙር በጥቃት ለመፈጸም እየተዘጋጀች መሆኗን የኢራን ሚዲያዎች በመዘገብ ላይ ይገኛሉ። ጥቃቱ የተነሳ የእስራኤል ዋና የጦር ማዘዣ አካባቢ እሳት መታየቱን ተዘግቧል። እስራኤል የአምቡላንስ አገልግሎት በጥቃቱ እስካሁን አምስት ሰዎች መጎዳታቸውን ሲገልጹ፣ ጥቃቱ ወደ ተፈጸመባቸው ቦታ ተጨማሪ አምቡላንስ መሰማራታቸውን ተገልጿል። በኢራን ላይ የሚቃጣን ጥቃት አልታገስም፣ ሲል ሁቲን አሳወቀ። የሁቲን አማጽያን ቡድን አሜሪካና እስራኤል ኢራን የሚያጠቁ ከሆነ በጦርነቱ እንደሚሳተፍ አስጠነቀቀ። ቡድኑ በዋጣው ይፋዊ መግለጫ በቀጠናው አዲስ ዙር ግጭት መፈጠሩ አይቀሬ ነው፣ ሲል አስታውቋል። በአሜሪካ ለሚጀመር ጥቃት ከፍተኛ ዝግጁነት ላይ እንገኛለን ያለው ሁቲ በኢራን ላይ የሚቃጣ ጥቃት አልታገስም፣ ሲል ከወዲሁ አስጠንቅቋል። በኢራን እስላማዊ ሪፐብሊክ ላይ የሚደረግ ጦርነት የትኛውም ጦርነት በማለት አስታውቋል። 2010 እስከ 2025 በላይ የኒውክለር ሳይንቲስቶች የተገደሉባት ኢራን እስራኤል የኢራን የኒውክለር ጣቢያ ዋነኛ ኢላማ ብቻ አላደረገችም። ዋነኛ ኢላማ የኢራን ጦር አመራሮች በመጨረስ ጦሩን በሞራል መጉዳትና የእንዝ ሰንሰለት መበጣጠስ ነው። ከዚያም በዘለለ የአየር መከላከያዎቹን ማውደም ነው። በዚህም መሰረት እስካሁን ከ20 በላይ የኢራን ጦር አመራሮች ተገድለዋል። አብዛኛው የኢራን አየር መከላከያ ከጥቅም ውጭ ሆኗል። የኢራን አየር ኃይል ከእስራኤል ጋር በብዛትም በጥራትም የሚነጻጸር ባለመሆኑ እስራኤል ሙሉ የአየር በላይነት ተቆጣጥራለች ይህ ደግሞ ኢራን የመበቀል እርምጃ አዳጋች ያደርገዋል ለርማመት ያህል በማዕቀብ ስትማቅቅ የኖረችው ኢራን ይህም ሁሉ የማዕቀብ ውርጅብኝ ተቋቁመው ከዓለም 18ኛውን ባለግዙፍ ኢኮኖሚ ባልተቤትናት የተጣለባት የጦር መሳሪያ ማዕቀብ ከየትኛውም ሀገር ምንም አይነት የጦር መሳሪያ እንዳትገዛ የሚያደርግ ሲሆን ይህም በሌላ ሀገር ላይ ቢጣል የጦር አቅም ሽምርምድ አድርጎ የፈራረሰች ሀገር ያደርጋል ነበር የኢራን ያክል ከሩቅም ከቅርብም በጠላትነት የተከበበ ሀገር አንድ እንኳ የለም ኢራን በጠላት እንጂ ወደ ጀላትም በመላ አውሮፓ አብዛኛውን አረብ አሜሪካ እንዳለ የኢራን ጠላቶች ናቸው። እሷ ግን ከተራራ የገዘፈች ከብረት የጠነከረች ሀገር ሆናለች። ኢራን የተጣለባትን ማዕቀብ ዘርዝሮ መጨረስ አይቻለባትም። ያልተጣለባትን የማዕቀብ አይነት የለም። ኢራን እስራኤልን፣ አውስትራሊያ፣ ፓኪስታንና ኢንዶኔዥያን በመብለጥ ከጀርመን በመቀጠል 14ተኛዋ ሀያል ሀገር ባለቤት ነች። ድንበር ተሻጋሪ የሚባል ጥቃት መፈጸም ከሚችሉ የዓለም ጥቂት ሀገራት ኢራን አንዷናት። የኒውክለር ባለቤትም እየሆነች ነው። ኢራን ብዙ ጠበ መብቶች አታለች። በአሜሪካ ይዞነች ባይነት ለዚህ የኢራን የኒክለር ሳይንቲስት ግድያ ዋና ተዋናይ እስራኤል ነች። የእስራኤል የስለላ ድርጅት ሞሳድ በተራቀቀ መልኩ የገዳይ ስኳድ በማደራጀት እስካሁን ለአምስት በላይ የኢራን ሳይንቲስቶችን አስገድሏል። የዛሬው ሲጨምር ደግሞ ከፍ ያደርገዋል። እስካሁን ከተገደሉ ሳይንቲስቶች ሶስቱ የተገደሉት ከሳይንቲስቱ መኪና ውስጥ በማግኔት እንዲገጠም ሆኖ በተሰራ ፈንጅ ነው። ሁለቱ የተገደሉት ደግሞ ባልሞ ተኳሽ ነው። ከሁለቱም በላይ ደግሞ በመርዝ ለመገደል ተሞክሮ ከሽፏል። እስራኤል እነዚህ መሰል ተልእኮችን ለማስፈጸም በኢራን የሚንቀሳቀስ የኢራን ህዝባዊ ሙጃሂድ ወይም በእንግሊዘኛ መጠሪያ ስሙ ፒፕል ኦፍ ሙጃሂድ ኢራን ኤምኢኬ የተሰኘው ድርጅት ታሰለጥናለች ተብሎ ይጠበቃል። እነዚህ ድርጅት በኢራን በሽብርተኝነት የተፈረጀ ድርጅት ሲሆን በአሜሪካና ሳውዲ አረቢያ፣ እስራኤል ይታገዛል። እስካሁን ኢራን በዚህ የኒውክሌር ባርተ ቤቷ ያስቆማት አንድም ሀገር የለም። መልሶ ጥቃት። እስራኤል ስለ ጥቃቱ ምን አለች? የእስራኤል መከላከያ ሚኒስተር ትናንት ምሽት የኢራን ጥቃት ተከትሎ የሚከተለው መረጃ ሰጥቷል። ኢራን በሁለት ዙር ከመቶ ያላነሱ ሚሳይሎች ተኩሳለች። አብዛኛውን አክሽፈናል ብለዋል። በህንፃዎች ላይ መጠነኛ ጉዳት ደርሷል። አንዳንድ ጉዳት የተፈጠሩ ከከሸፉ የሚሳይል ቁጥራጮች ነው ብለዋል። እነዚህ ሚሳይል ለማክሸፍ አሜሪካም ተሳትፋለች። በጥቃቱ አርባ የሚሆኑ እስራኤል ተጎድተዋል ብለዋል። ከዚህም ጋር በተያዘ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ኢራን ሌላ ጥቃት መንገድ ላይ ነው ብለዋል። የኢራን መሪዎች ምን እንደሚምት እንደሚመታቸው ወይም በምን እንደሚመታቸው አያውቁም። እኛ በዓለም ላይ የተሳካ ወታደራዊ ኦፕሬሽን በመስራት ማንም አይስተካከለንም ብለዋል። ኢራን በህዝብ መኖሪያ ለፈጸመችው ጥቃት ዋጋ ትከፍላለች ብለዋል። እስራኤል ለሚቀጥለው 14 ቀናት ለኢራን ተከታታይ ጥቃት እንደምትፈጽም መረጃዎች እየወጡ ነው። ከዚሁም ጋር ተያይዞ በእስራኤልና በኢራን መካከል በተፈጠረው ጦርነት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ገና ተጨማሪ ጥቃቶች እንደሚኖሩ አስጠነቀቁ። በትናንትናዊ የኢራን ጥቃት ከአርባ በላይ ሰዎች ጉዳት መድረሱ ተሰምተዋል። ጠቅላይ ሚኒስትሩ እስራኤል ከኢራን ህዝብ ሳይሆን ከኢራን አመራር ጋር ውጊያ ላይ ናት ሲሉ ህዝቡን በአገዛዙ በላይ የሉ ንግግራቸው ገልጸዋል። ኔታንያሁ አክለውም የኢራን ህዝብ ድምፅ የሚያሰማበት ጊዜ አሁን ነው ያሉ ሲሆን አገዛዙ ግን ከዚህ የበለጠ ነገር ይጠብቀዋል ሲሉ አስጠንቅቀዋል። ጠቅላይ ሚኒስትሩ በተጨማሪም አላማቸውን ስጋት የሆነ የኒኩለር ጦር ማስወገር ብቻ ነው ሲሉ ገልጸዋል። ኢራን በበኩሏ ለእስራኤል ያጸፋው ጥቃት አልተጀመረም፣ ገና ይቀጥላለም ሲሉ ኮዱ እያብራሩ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በኢራን ላይ ያደረሰችውን ጥቃት አወደሱ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እስራኤል በኢራን ላይ ያደረሰችውን የአየር ድብደባ በጣም ጥሩ እርምጃ ነው ሲሉ አሞካሹ። ተጨማሪ ጥቃት ሊኖር እንደሚችል አያይዘው አመላክተው ፕሬዝዳንቱ በስልክ ለኤቢሲ ኒውስ ሲናገሩ እርምጃው በጣም ጥሩ ነው ብዬ አስባለሁ። እድሉ ሰተናቸዋል፣ ነገር ግን እድሉን አልተጠቀሙትም ብለዋል። በዚህ እርምጃ ተወስዶባቸው ሌላ ጥቃት ይከተላልም ብለዋል። ዩናይትድ ስቴትስ በጥቃቱ ስለነበራት ተሳትፎ በጠየቁበት ትራምፕ በጉዳዩ ዙሪያ አስተያየት መስጠት አልፈልግም በማለት መልስ ከመስጠት ተቆጥበዋል። ኢራን ወደ ስምነት እንድትመጣ በተደጋጋሚ እድል ሰጥቻታለሁ፣ የሚያውቁት በእጅጉ መጥፎ ከሆነ ነገር ሊያጋጥማቸው እንደሚችሉ ነግሬያቸዋለሁ፣ ነገር ግን ለጉዳዩ ኢራን ቸልተኛ ሆናለች ብለዋል። ወደ ስምነት ለመምጣት ግን አሁንም አረፈድ የሚያሉት ትራምፕ ሁሉም ነገር ከመጥፋቱ በፊት ኢራን ስምነት ማድረግ እንዳለባት አስባስበዋል ሲል አናዶል ዘግቧል። ጥቃት አሜሪካ የኢራን ሚሳኤሎችን በማምከን መሳተፏ ተገለጸ። የአሜሪካ ጦር ወደ እስራኤል ያቀኑት የኢራን ሚሳኤል ለመምታት ረድቷል ሲሉ ሁለት የአሜሪካ ባለስልጣን ለሮይተርስ ተናግረዋል። ስማቸው እንዳይገለጽ የፈለጉት ባለስልጣኑ ተዋጊ ጀቶች ወይም የጦር መርካቢ በመጠቀም የመከላከል ስራውን ስለመፈጸማቸው ጨምሮ ተጨማሪ መረጃ አልሰጡም። የሩሲያው ፕሬዝዳንት ፑቲን ከኢራኑ ፕሬዝዳንት ማሱድ ፔጂካን ጋር በስልክ መወያየታቸውን ክሬምሊን አስታወቀ። በተጨማሪም ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያው ቀደም ብለው እንደተናገሩም ተገልጿል። ፑቲን የተባበሩት መንግስታት ድርጅት ቻርተር፣ ዓለም አቀፋዊ ህግ የጣሰ የእስራኤል ድርጊት ሩሲያን ታወግዛለች ብለዋል። በእስራኤል ጥቃት ሳቢያ ለደረሰው በርካታ ሞት ለኢራን መንግስትና ህዝባቸው ሀዘናቸውን የገለጹ ሲሆን ሩሲያ በኢራንና በእስራኤል መካከል የተፈጠረውን አለመግባባት ለማርገብ የበኩሏን አስተዋጽኦ ማድረግ ትቀጥላለች ብለዋል። ሩሲያ የኢራን የኒኩ መርሃ ግብር ጉዳይ በሰላማዊ መንገድ እንዲፈታ ማድረግ ጥረት ሙሉ በሙሉ ትደግፋለች። ፑቲን ከኔታንያሁ ጋር ባደረጉ ውይይት ወደ ድርድር ሂደት የመመለስ አስፈላጊነት አጽኖ ሰጥተዋል። ፑቲን ውጥረቱ እንዳይባባስ ለማሸማቅል ዝግጁ መሆናቸውን ተናግረዋል። ፕሬዚዳንት ቴሄራን ለእስራኤል ጥቃት ተገቢው ምላሽ እንደምትሰጥ ለፑቲን አስታውቀዋል ሲል ስፑትኒክ ዘግቧል። ጠቅላይ ሚኒስትር ናራንዲ ሞዲ ከአውሮፕላን አደጋ የተረፈውን ብቸኛ ተሳፋሪ ጎበኙ። የህንዱ ጠቅላይ ሚኒስተር ናራንዲ ሞዲ ከትናንት አውሮፕላን ከትናንትና ፔስዳ ከደረሰ አውሮፕላን አደጋ በታ ለማምር የተረፈው ብቸኛ ተሳፋሪ በዛሬው ለጎብኝ ከአደጋ የተረፈው የ40 ዓመቱ እንግሊዛዊ ኩመር ራምሺ በአህመድ ጃባድ ከተማ የሚገኘው ሆስፒታል ሕክምና ክትትል እየተደረገለት ነው። ከአደጋው እንዴት እንደተረፈ ማንም የሚያውቀው ነገር እንደሌለ መግለጹን ዘ ቴሌግራም ዘግቧል። ጠቅላይ ሚኒስትር ሞዲ በተፈጠረው አደጋ በእጅጉ ማዘናቸውን ገልጸው በአደጋው ተጎጂ ለሆኑ ቤተሰቦች መጽናናታቸውን ተመኝተዋል። ከህንድ አህማዳባድ አውሮፕላን ማረፊያ 242 መንገደኞች አሳፍረው ወደ ለንደን ጉዞ ለማድረግ ከተነሳ በኋላ በሰከንዶች የተከሰከሰው የአውሮፕላን አደጋ ምክንያት እስካሁን ባለው መረጃ ከ240 በላይ ሰዎች መሞታቸው ተረጋግጧል።